ጓደኞች በጣም ብዙ ጊዜ የሚያቀኝ ሰው ያገኛል። ምንድነው? እሱኮ ከሰው ጋር ስማማመረ ወይም ከአንዱ ጋር ንስቲ አልስማማው ማስመሰር ስለማልችል ነው። መልፋት አልወድም። ምን እንዳልኳችሁ ነው። አንዴ ከሁለት ቀን በላይ ትዝ ለማለው ጓደኛ ይሄ መሽለጥለጥ አልወድም። አስብ ነው አባራ ችግር የለብኝ። ሀምዱሊላህ ማመን አትችልም። ባይዘቡ ሰማች፣ ፎላ ያደረገችን ፎላ ያላደረገ ሰው አሁን ሲያደርግ ደስ ይለኛል። ባይ ዘው ነኝ። ምርጥ ሰው ናት። ወላሂ ሆነ አስራላ ወላሂ ክሮሽ ወላ ሻንትታላ ሻላ ሽራው በፍቅር ነው እንጂ እንደዚህ አባት ነው። መቼም ለሷ መጥፋ ይመኝላትም የለፋበት ልጁ ናት እንድትወርቅበት አይፈልግም። እኔ ደግሞ የሚመስለው ዱርዬ ነው። አክቹዋሊ ዱርዬ ነው የሚመስለው። በአባት አይነት እኮ ሀቅ አላቸው ወላሂ፣ ሀቅ አላቸው።

ራይ ለያች አሚን ይክሩደናት ሙዳት አልፈልግም ብለው ነው አልፈልግም ብለው ነው አልፈልግም ብለው አይደለም፣ አልፈልግም ምን ፈልጋለሁ አይደለም። አሴ ፍሬንድ ነበር የሚያዩ ልክ የትምህርት ቤት አብራችሁ የተማራችሁ ፍሬንድ የላችሁም? ቤት የምታስተዋውቁት እንደዛ ነበር የሚያዩም ባዴ ለባር አመጡላት፣ ሸ አምጥተውላት፣ አለም አምጥተውላቸው ነው። ግን አስተዋውቃለች በቃ በቁም ነገር የሚታሰበው ሌላ ሰው ነው። ማሳሰቢያ ያረጅ ነው እንጂ አለመፈለግ ምናምን አይደለም። አክሽዋሊ ልክም ሊሆኑ ይችላሉ። እንዳልኳችሁ ያዩት ነገር ይኖራል። ከኔ ጸባይ መጀመሪያም የተረጋጋው ሰው ነው፣ ግን ከዛ በኋላ ዘፈን ይለቃሉ ከማውራ በኋላ እኔ እንዴት መሰላችሁ፣ ኡስታዝ ባህሪ እንዲሰጠኝ አልፈልግም። ሚዲያ ላይ መረጋጋ ውራ ለራሴ ብዬ ነው። ባይዘዌይ ለሰው ብዬ አደለም ላይ ማይ ስራዎች ማልሰራው ውስጥ ማልገባው ለራሴው ብዬ ነው። ለነፍሴ ፈርቼ ነው። ግን እንዲህ ስታዝሙት ንቅንቅ እንዳልል እንድደረግም አልፈልግም። አማንሻች ሰጠ ማለት ነው። ምኑን ነው ያመንኩት? እሺ ዝም በላቸው። አጠ ሚስጢር ሆነ ሚስጢር የሎመረ ደባ የሚያቀሙ ሚታደሷለ ዝረፋት ሆ ምስኪን ልጅ ናት። ድን የምትሰራው ስራ ስራ አልሐምዱሊላ። በቃ ተብቃቅቼ እኖራለሁ። ምንም ስራ እንዲህ ነው እንደዛ ነው አያስፈልግም። ከማንም ምንም አልፈልግም። ለትልቁም ለውዱም ነገር ከሷ አልፈልግም፣ ለርካሹም ነገር ከሷ አልፈልግም። አልሐምዱሊላ ላይ ያ አብቃቅቶ ያኖረኛል። ማንም ከሰራው በላይ አድርጎ ማንም፣ እናንተ እዚህ ጋር ወይ እኔ እንትና ስንት ብር አገኘች ከሚባሉት ላይፎች በላይ አለ ያኖረኛል። አልሐምዱሊላ ወላሂ። ለዋዜብ አንዳንድ ጊዜ ግራንም ምን አርጌ ነው እንደ በኔ ወንጀል እንዲምትረዝገኝ ላለ አልሀምዱሊላህ እናቱ ደውም ስላለኛኝ ነሽ። እንግሊዘኛ መርሀባ አይደለ፣ የንግግር ችግር ነው እንጂ የጥቅም ጉዳይ አይደለም። ለዛ ነው ዲስሪስፔክት የሚሆነው። ሁላችሁ ፎሎ አድርጋችኋል፣ እዚች ጋር ኢሳም ዜን የሚለው ከዛ አራት መቶዎቹም ሰብስክራይብ አድርጋችኋል ዩቲዩብ ላይ ኢሳም እንዲክራም የሚለውን ከዛ ኢንስታግራም ላይም ሄዳችሁ ፎሎ አድርጋችኋል። ኢሹ አላህ ይጠብቅህ አሚን።